በሲዳማ ክልል የፖሊስ ተቋማትና አባላት ጠንካራ በመሆን ጥራት ያለው ፈጣንና ተደራሽ በመሆን ለዘላቂ ሰላም መረጋገጥ ልዩ ልዩ ሪፎርሞች ገቢራዊ ሲሆን ቆይተዋል። ከእነዚህ መካከልም በክልሉ ህብረተሰቡን በማሳተፍ የፖሊስ ጽህፈት ቤት ግንባታዎች ተጠቃሽ ናቸው። ከሰሞኑንም በደቡባዊ ሲዳማ ዞን በሁላና በጤጢቻ ወረዳ የክልሉ ሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ጢሞቴዎስና በክልሉ ፖሊስ ኮሚሽን ኮሚሽነር ሽመልስ ቶማስ ተመርቀው ለአገልግሎት ይፋ ሆነዋል። ዞኑ በደቡባዊ ስዳማ ዞን ዛሬ ምልከታ ያደረግነው። አስር ወረዳን ያቀፈ ዞን ነው። በዚህ ዞን ውስጥ ለአስሩም ወረዳ ከዚህ በፊት የጸጥታ ተቋም አልነበራቸውም። እነዚህን አዳዲስ ግንባታዎችን እየገነባን ያለንበት ሁኔታ ነው ያለው። ከመንግስት ገንዘብ ሳነካ በህዝብ ተሳትፎ ነው ይሄ እየተሰራ ያለው። በዘጠና ቀናት ውስጥ ለማጠናቀቅ ያቅደን፣ ግማሹን በሰባ አምስት ቀን ግማሹን በስልሳ ቀናት ውስጥ ጨርሰናል። ቀሪዎቹም በመጠናቀቅ ላይ ያሉ አሉ። ከዚህ ጎን ለጎንም በዞኑ በሁለተኛው ምዕራፍ የተጀመሩ በከተማና በወረዳ የፖሊስ አባላት እየተተገበሩ የሚገኙ የሌማት ቱሩፋት ጅምር ስራዎችም ተጎብኝተዋል። በዚህም የክልሉ ሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ጢሞቲዎስ እንዳሉት የፖሊስ አባላት ሰላምን የሚያረጋግጡ ብቻም ሳይሆን ልማትን እውን በማድረግ ራሳቸውና ሌሎችን የሚጠቅሙ ተግባራት ላይ ተሳታፊ እንዲሆኑ ስራዎች እየተሰሩ ናቸው ብለዋል። ሰራዊቱ የራሱን ጉልበትና ያሉትን እድሎችን ወደ ፋይናንስ ምንጭ አድርጎ እንዲጠቀም በሌማት ቱሩፋት እንዲሳተፍ እያንዳንዱ ተቋም ግቢ ውስጥ አንዳንድ ወረዳ ውስጥ ያሉ ፖሊስ አባላቶች በአባሎቹ ስም አራት አራት ዶሮ ማሳደግ ቢችሉ በወረዳ ሁለት ሺ ዶሮ በፖሊ በእኛ ተቋም ብቻ ማሳደግ ብንችል በቀን ሁለት ሺ እንቁላል ማምረት እንችላለን ማለት ነው። በዚህም አባላቱና ቤተሰቦቻቸውን ከመጥቀም ባለፈ ለሌሎች የስራ እድል በመፍጠር ያለመ ተግባር ነው ሲሉ አቶ አለማየው ተነግረዋል። በዞኑ ያለ ሰራዊት አሁን ቀጥለን ዳቦ መጋገሪያ ማሽን ልናስገባላቸው ነው። እዛው ዳቦ ይጋግራሉ። እነሱም ለምግብናቸው አይቸገሩም። እንቁላል እዛ አለ። በየጣቢያዎቻቸው ላይ ይሄን ይበላሉ። 24 ሰዓት ደግሞ ህዝቡን ይጠብቃሉ። ቀሪውን ደግሞ በየተቋሞቻቸው ፊት ለፊት ላይ ትናንሽ ሱቆች ይከፍቱና የፖሊስ እንቁላል እየተባለ ይሸጣል። ዳቦቹን ደግሞ የሰላም ዳቦ እየተባለ እንዲሸጥ እና ሌላ ደግሞ አንዳንድ ሰፋፊ ወረዳዎች ላይ ደግሞ እርሻም ወስዶ እንዲያርሱበት የተደረገበት ሁኔታ ነው ያለው። ቅድም እንዳያችሁት ይሄ ሁሉ ሲደመር የሀገራችን ብልጽግና ብልጽግናን በአጭር ጊዜ ውስጥ እውን እናደርጋለን ስንል የተወሰነ ኃይል ብቻ ሰርቶ አይደለም። የክልሉ ፖሊስ ኮሚሽን ኮሚሽነር ሽመልስ ቶማስ በበኩላቸው የፖሊስ አባላት ተልእኮውና ልማቱን ጎን ለጎን በመፈጸም ራሱና ማህበረሰቡ እንዲጠቅም ከሚመለከታቸው አካላት ጋር በመቀናጀት ስራዎች እየሰሩ መሆናቸውን ተናግረዋል። ማህበራትን በማዘጋጀት የዶሮ እርባታ፣ የከብት እርባታ፣ በንብ እርባታ፣ በአሳ እርባታ ና በጓሮ አትክልት ፓኬጁ በተሟላ ሁኔታ ታሳቢ ተደርጎ ከሚመለከተው አካላት ጋር ከግብርና ቢሮ ጋር በመነጋገር አጠቃላይ ይመለከታቸዋል በሚለው አካላት ጋር ሙያዊ ድጋፍ በማግኘት ሰፊ ስራዎች እየተሰራ የሚገኝበት ሂደት ላይ ነው የምንገኘው። በዚህም በሁሉም የሌማት ቱሩፋት ፓኬጆች አባላት ተሳታፊ የሚሆኑ ሲሆን በቀጣይም በርካታ ውጤቶች ለማስመዝገብ ያለመ ተግባር ነው ብለዋል። ኮሚሽነር ይሄ ተቋም ደግሞ የእኔ ተቋም ነው በማለት ከነበሰው ጭምር ፍቅርና ይህ አንድነት ስሜት እንዲኖረው፣ ይሄ ቤት እንዲወድና ኢኮኖሚ ተጠቃሚ እንዲሆን፣ በሰውን ደግሞ በኢኮኖሚ እንዲደጉም ታሳቢ ባደረገ ሁኔታ ላይ ነው እየተሰራ ያለው። በአንድ ጎን ስለ ሰላሙ የሚሰራ፣ በአንድ ጎን ስለ ልማቱ የሚሰራና ተጠቃሚ እንዲሆን የተደረገና ይህንን ታሳቢ ባደረገ ሁኔታ ነው እየሰራን ያለ ነው። በደቡባዊ ሲዳማ ዞን የፖሊስ አባላትና የሚመለከታቸው አካላት እስካሁን ለመጣው ለውጥ ላቅ ያለ ለውጥ ላስመዘገቡ ከክልል እስከ ወረዳ ድረስ ላሉ ተቋማትና ግለሰቦች የእውቅናና የምስጋና ሽልማት ተበርክቶላቸዋል።